ፊደል ገዝተሽ አንብቢ፣ መማር መጽሐፍ እንኳን አትችም፣ በትክክል አማርኛ ማንበብ ራሱ አትችም። እንደው እኔ ለመሳደብ አሁን ሸም እየያዘኝ ነው እንዴ፣ ነው አሁን እናንተን የምናገረው። ታው ሰውን ተናጋሪ አታድርጉ። ባንክ የለም? እናታችሁ የለችም? ለእናታ ትልኩም ለወንድማችሁ አትልኩም። ምንድነው በዚህ ኒያ እዚህ እየመጣችሁ። በሳውዲ አረቢያ ነው ያለች ሳውዲ አረቢያ ነው ያለችው። ከወንድሟ ጋር በባህር ተቃቅፋ ነው የገባችው። ምን ያደርግልሻል ለሩታ ከምትልኪ፣ ሰርተሻ ትለወጭም ገብጋ ባይዳልች። ለእናትሽ ብር ላኪላት። ሩታ እንኬት አባሽ ታቂያታለሽ? ጉታ ጀራ ላይ እዛ ኮብልስቶን ትሸክም ስለማታቂው፣ ስለምን ታወሪያለሽ? የሩታ ጠባቂ ካወኳቸው፣ ሚሳይል ይውረድብሽ፣ የእስራኤል ሚሳይል ፈራባሽ ብይ። እኔ አመት የሆነኛል ካወኳቸው እነዚህን አለሌዎች ስሰማ፣ ግን የሚያስጠላ ነገር ነው የሚያደርጉት። አሁን ይሄ ከፍታ እንደ ባንጋለድሽ ህዝብ እኮ በትልቅ መኪና የሆነ ሀገር ወስደሽ መጣል እኮ ነው። ይህን ይህን ህዝብ እንዲህ የሚያሽቃብጠው ለማያውቀው ብር ለሚልከውን ሴት ምን አይነቷ አገብጋባ! ሄዳ ልጅነት ሄዱ ታጠባቂ። በጣም የሚገርም እኮ ነው። በጣም የሚገርም። ለምን ቤተሰቦቻችሁን አትረዱም? እናት ሽኮ እየጠበቀች ሽኮ ነው ልጅ ትረዳኛለች ትለውጠኛለች፣ እያለ ነው። አባትሽ ለምናት ልክለትም በየሀገሩ አቁንብሶ እየዞረ የሰው ደጅ እየጠና ብር እየለመን ነው ለመብላት። አንቺ ግን የሰው ዲያስፖራ ትቀልብ። ምን አይነት እርግማና ሙች ናቸው። ብቻ አይደለም ይውልክ። ለጌመሮች ለምን ነው ጊፍት የምትሰጡት? እዚህ የመጣችሁ አገር ቤት ለጌመሮች የሚሰጡት ማሜሪካ እንዳለ ይውልክ በግ አይገዙበትም? በገዝተሽ በግሽን አታረቢም? ላም አትገዥም? የሆነች ጥጃ ነገር ገዝተሽ ጥጃሽን አታረቢም ወይ? ቁም ነገር ያለው ነገር አታደርጉም ወይ? የሆነች ነገር አትከፍቱበትም ወይ? ተደራጅታችሁ ደግሞ ቁም ገብታችሁ ኢትዮጵያ ላይ አንድ ታክሲ ነገር እንደ ራይድ ነገር ገዝታችሁ አታሰቡም ወይ? ይሄ ሁሉ ሀብት ካላችሁ ከምትበዘበዙ ለምንድነው ቁም ነገር ላይ የማታውሉት እንዴ? እነዚህ እኮ እጅ እግር አላቸው ሰርተው መብላት ይችላሉ። ምንድን ነው እሱ እጅግር ላለው ሰው የምትረዱት? ማን ስለሆኑ ነው የእናንተን ብር የሚበሉት? እነሱ ስመስራት አርጉ። ማነሽ ቲጂ ሚዩት አርጊ። አሎ ቲጂ ሚዩት። እግዚአብሔርን እጅግር ላለው ሰው አትርዱ። ሰው መርዳት ከፈለጋችሁ፣ የተቸገረ ሰው መርዳት የምትፈልጉ ከሆነ ደግሞ ብዙ አለ። የሚረዳ መቄዶንያ አለ፣ መሶብ አለ፣ ባቡል ሀይር አለ፣ ብዙ አለ። አቅመ ደካሞችን ረድታችሁ ብትመረቁ ይሻላችኋል። ሰው መርዳት ከፈለጋችሁ እነዚህ እጅግር ያላቸው ወርቅ ወርቅ ገዝቶ መስጠት እንዲህ በጣም እኮ አሳፋሪ ነገር ከሆኑ ማን ስለሆኑ ነው ወርቅ የምትገዙላቸው? እሱ ሀይሌ ገብረስላሴ ነው? ቆይ ሀይሌ ነው ወይ? ሰውዬ እሷ ደራርቱ ቱሉ ናት? የሀገር ባለ ውለት አለሆኑ ሰው እኮ ነው ወርቅ ተገዝቶ የሚሰጡ እኮ ለሀገር ውለት አለዋለ ሰው እኮ ነው እነዚህ ሁለት ዶሮ አቋም ቂጣቸውን ያልጠረጉ ቦዘኔ አለሌ ከአስረኛ ክፍል ማትሪክ አጠናግሮ የወረወራቸው ለቤተሰባቸው ክብር የሌላቸው ለራሳቸው ክብር የሌላቸው ውርደታሞች። እንዴት እናንተ ቤተሰቦቻችሁን በመርጃ ሰዓት የማንንም ወሮ በላ ትረዳላችሁ? እንዳለ ቲክታከሩን ሀብታም ያደረጋችሁ ታዋቂ ያደረጋችሁ እናንተ ናችሁ። አሁን የትና ያሉት የትና ያሉት ሰምሃል? አሁን የትና ያሉት የት ነው የሚኖሩ? እኔ እንጃ የት እንዳሉ። ብቻ ግን እዛው የት ነው። ዘውዲቱ ታውቃለች የት እንዳሉ። ዘውዲቱ ዘውዲቱ የትና ያሉት ንግስቱ ማን ነው የተቀበላችሁት? እዛ አራ እየተቀበላችሁ እንተውና፣ ትናንትና ሙሉ ፍላት ፈልገው ተጠይቄ ነበር እኔ እንዳጋታም ሙሉ ፍላት ይፈልጋሉ ነው ምን ተብሎ ሙሉ ፍላት ባለሶስት መኝታ ፈልገው ለአንድ ወር ማለት ነው። ጌታ እንሰማለን አልሽ። ለአንድ ወር ጭራሽ ቨር የሚያደርገው አንድ ወር ሊቀመጡ እና ፍላት ነው መከራየት የፈለጉት ሊሆኑ ትያለሽ። አላመንኩበትም። እኛም አለ ግን አላመንበትም። የሆነ ነገር ቢሰሩስ እዛ ምናምን ወንጀልስ ቢከቱንስ ብለን እንሰጣል ናቸው ኦኬ፣ አሁን አስገቢያቸው። እሺ አሁን ማለት ነው እኛ መስማት ያለብን። እሺ ቁም ነገር እናውራካል። እነሱን የሚከተሉና እነሱን የሚረዷቸውን ሴቶች አስገቢያቸውና፣ አንድ ቁጥር እነዚህ ሴቶች እነዚህ አብርሽ አብርሽ ነው አይደል ስሙ አብርሽና ማን ነበር ሴቷ? ታስቁን ራታ ሩታ ነው አይደል ስሟ? ኖ ኖ ሩታና አብርሽ የሚሰሩት ነገር ካለ ዳኒ ዳኒ አለ

እንደዛ ይየሜሪፊ ጃሆፊ ጠሜሪ የታትላለምንድነሱው ራሳችሁን ቀና ብላችሁ ማታዩት። ቆይ ቆይ፣ ይህን ነገር ለምንድነው እኔ እንዲህ የሰው ፊት እየገረፈኝ እስከ መቼ አረብ ሀገር እኖራለሁ የሚለውን ነገር ፊንገራት ለምን አታደርጉም? ሴቶች በጣም ቀሽሞች ናችሁ እኮ አረብ ሀገር የምትኖሩ አንዳንድ ሴቶች እን እድሜ ልካችሁን የአረብ ፊት እየገረፋችሁ ለምን ትኖራላችሁ? ሀገር ግቡ፣ በቃ ብር ያዙና እንዴ ምን አይነት ድድብና ነው ያለባችሁ? የቤተሰብ እርግማን ካለባችሁ እንዲ ጸበል ግቡ፣ ሙስሊም ከሆናችሁ አጃ ሂዱና ወደ ራሳችሁ ተመለሱ። እንዲ ምን አይነቶች ናቸው ግን እነዚህ ሴቶች? የድንቁርና ጥቅክክ ነው። የቡረናዋ ተከታይንሽ የእነሱ አንችም ላላ

ምን ታያለሽ? እስቲ የሆነ መልዕክት ካለሽ ለአረብ ሀገር መልዕክቱ ማለት ነው። ቤተሰቦች የነሱ ደጋፊነት የአራት አመት ባለን አጠው ብላ እያለቀሰች ነው። ስለዚህ ፊት እንጠይቅ ባሉን እየመለሰ አብርሽ ነው የወሰደባት ባሏን ስለነሱ እየተጨቃጨቀች አይቶ ማለት ነው ለአንቺ ለእኔ አይደለሽም፣ ለምትኖር ለነሱ ስለዋሽ አልፈልግሽም ብሎ

ቲጂ የቀለጠች ነው እንደ አንቺ በስርዓት አታሪም ይ ለማንኛውም አትቀልጂ፣ ትሄጂ ይመለስ ይመመለስ አለሽ። ትሄጂ የቀለጠች ነው፣ እና ሌላ ትቀልጂያለሽ። እንደ አንቺ ቁም ነገር አይደለም። እና ጋይስ፣ እኔ አንድ ነገር ለማለት ፈልጋለሁ ከዛ ልውረድ ከተሰጠኝ አውቃ ከሆኑ ምትቆላለፉ የመዳም ቅመሞች ማለት ነው። አሁን አንድ ሺህ ስድስት መቶ ድራሃም ወርቅ ገዝታችኋል ለሩቻ አባር አባታችሁ ብሉና፣ እናንተ ከዩኒፎርም ሳቶጪ አንድ ደህና ጫማ የባባን ጫማ ከሀናቸው የቦራ ነው አላላ ሩታ የፈለገችውን እየለበሰች የፈለገችው ቦታ እየዘለለች የፈለገችውን እየበላች በፈጠራችሁ አምላክ እንደው እናንተ ለእሷ ስትሩ ትንሽ አይሰቀጥጣችሁም? ደህና ሽቶ ሽቶ ተቀበጠሽ ማታቂ ሁላ በደህና ሳምናታችሁ፣ ማታቂ ደንቆሮ አይደብራችሁም። ዕድሜያችሁ አያሳዝናችሁም። የመዳም ጩኸት አይከብዳችሁም። ያኔ ምን አይነት ለ ቢያንስ አሁን ቤተሰብ ቢበላው ኑሮ ለቤተሰብ ብትሰጡ ኑሮ ለወራና ይተና ያለሽ አንቺ ዱባይ ላይ ሳንቺ ማን አንቺም ዱባይ ላይ ያለሽ ዱባይ ካለሽ አንቺም ትረጃ ያለሽ ማለት እኮ ለማን ምረዳው? ኖ ኖ ኖ ኖ ኔቨር። አይ አይደለም፣ ተው ቆይ፣ ሀሳብ አውሪ ማሪ፣ አውሪ አውሪ፣ ኔቨር። ሰላም ነሽ አባቴ? ጂጂ ምን ታዲያ ጂኒ፣ ምን ትላለህ? አለን አለን፣ ምን ትላለህ እስቲ? ምከራቸው፣ ዘመዶች ናቸው። ለቡታ ጀራይቱ በርብር የሚሰጡት ምን ትላቸዋለህ? ማን ነው ዘመዴ? ሰላም ነው ጂኒ ሰማለሽ፣ እንደ የጠፋ ሰው እንደ የጠፋ ሰው ሆኔ አለው አለው ኔ በርግን ምን አስበሽ ነው? ምከራቸው ውስጥ ይበናት እኔ እኮ ሰለቸኝ እኮ ወንድሜ። አይ መስጠት የፈለገው ልጆቹ እኮ ታውቃለህ ምንም ያጠፉት ነገር የለም። መስጠት የፈለገ ልጆቹን ምንም አላልኳቸው። ምን አብርሽ ምናምን ሩታ ምንም አላልኳቸው እኔ የሚሰጡት ሴቶች። ምንድን ነው የነካቸው ነው ጥያቄ? ምን አግኝተው ነው ቤተሰብ እንደኔ መርዳት የሚጀምረው እ ከቤተሰብ ከቤት ይመስለኛል። ያ ወጣን እንዴ? አይ አለን አለን አለን። ይሄማ ካሜራውን አዙሩ። ያንቺን ካሜራ ማለት ነው። ኖ ኖ ይስ ኦኬ፣ ችግር የለውም። ይሄን ነው እያልኩ ያለሁት። እና ጨርሱ። እናንታውን ስራ ልገባ ነው ጅንዬ፣ አባቴ በኋላ እንገናኛለን። የሆነ ቤት ፕሮግራም አለን፣ እጠራለሁ። የሆዳቤት እገባለሁ እገባለሁ አይ፣ ፎሎ በቃ በቃ እዛ ጠራ አለው እዛ ጠራ አለው፣ ችግር የለውም ፎሎ አድርገኝ ሰማሀይል፣ በኋላ እንገናኝ በቃ ተጫወት። ምከሯቸው ግን እያጫውታቸው። እኔ ምን ይሰማሀል ግን አለሽ እንዴ፣ ጠፍተሻል እኮ ጠራ አለው፣ እየተረገጥኩ ህዝቡ እያሳደደኝ፣ ለእሱ ቦታ እንዳትሰጭ ምንም ምንትንላ የሰገጤ ህዝብ አምርሮ ህይወቱ አርጎታል ይሄው። አሁን ዛሬ የምሳደባለሁ እናታችሁን ታዳምጡኝ ያላችሁ እነዚህን ሁለት ቦርኮዎች እናገኛለን።